አሁን ከረዴት ጋር ስለ አይን ፍራቻ እያወራን ነው። ባይዘው ያለች ቆይታ ላሳያችሁ። ከነልጅ ሰላም ያጭ እኔ ብቻዬን አይደለሁም ማለት ነው። ሚስት እና ልጆች ሄዱ ይዤ መጥቻለሁ። የሆነ ግን እንትን የሆነ ፈዳ ላይ መምሰል ስሜት አለ። አ አሁንስ ሰዓቷ ናት። በዚህ ሰዓት አይደለም እምቀረጸው። ስለ አይን ፍርሃት፣ ስለ አይን ፍቅር፣ ስለ አይን ፍቅር አይደለ ስለ አይን ፍርሃት እያወራን ነበር እና ወደዚህ አዙሬ እሷን እያየሁኝ ባወራ ስ እኔ ደግሞ አይን ወዳለው ፈራለው። አሁን አይን የምፈራ አይመስላቸውም ብዙ ሰዎች ታውቂያለሽ። አሁን አይን ፈራለው በሀይሉ አይን ይፈራል ሲባል ፈጣጣ ነው መስለው ምን ፈጣጣ፣ አይን ፈራል። የሚስቴን አይን አልፈራም ግን አፍንጫዋን አያለው ከመጥበሴ ፊት እንዲህ እየተጣመው ችግር አለ። በቀደም ግን ሳየው ቪዲዮ ላይ የለም። ከዚህ አይኔ ላይ ነው የሚረር ስለሚያደርግ እና አይን ፍራቻ የብዙ ሰዎች ሚስቴን ጨምሮ ችግር ነው። ችግር እየሆነ መጥቷል ሳይሆን ችግር ነው ነበር፣ ግን አናወራው። ያሳፍራል። እፈራለሁ ማለት የሚያሳፍር ነገር ሆኗል። ማፈርና መፍራት እኮ ቃላታቸው ራሱ ፍርፍር አንድ ላይ ሲገጠም ይመስላል። ፍርሃትና ማፈር አንድ ቤተሰብ ናቸው። ስለዚህ ፍርሃትን ማውራት ያሳፍራል። ስለዚህ ብዙ ሰው ፍርሃቱን ባለማውራት በራሱ ስቶሪ ያችን ጠግኖ ይዞ ነው የሚኖረው። እና አሁን አንቺ በሳቅ ሸፍነዋለሁ እንዳልሽ እኔ ደግሞ አፍንጫ በማየት አሁን አፍንጫሽን ሽን እያየሁት ነው፣ ግን እያየውሽ ነው የሚመስለው። አፍንጫሽን አሁን አሁን አፍንጫሽን እያየሁት፣ ግን አለች ፎጋላት ሁን ኮምፕሊትሊ አይኗን እያየሁ አይደለም። አሁን አፍንጫሽን ሳየው እያየሽ ነው ይመስልሽ፣ ግን ልዩነት አለ። ያው አይንሽ ሲሆን ይሄ ነው፣ አፍንጫሽ ሲሆን ይሄ ነው። የሆነ እኔ አፍንጫን ለመሸሽ አይን ነበር፣ አፍ ነበር። ማ ቃሉ የሚወጣው ከአፋር ለካ፣ መሳምን ምልክት ግን ለረጅም ጊዜ እንደዛ ነበር። ከዛ ደግሞ አፉን እያየሁኝ ምን አይነት ልማድ አለኝ፣ የማወራው ወሬ ሲጣፍጠኝ ይሁን አላውቅም፣ አጣጥም። አሁን ከንፈሩን እያየሁኝ ላስኩ፣ ከንፈሬ የምሰጠው ሳይን ሮንጎ ፍርሃታችንን በማፈራችን መናገር በማፈራችን የምንሄድበትን ጦስ ምን ለማባረድ። አንቺ አሁን ለምሳሌ ሳቅሽን ቀንሺ ምናምን ትልሽ ነበር አያትሽ ናት። እና ሳቅሽ ርካሽ ይሆናል። ያ ሳቅሽ ርካሽ ይሆነ ማለት ቁም ነገራቸውን ሰዎች አያውቁም፣ ቀልዳቸው ፖይንት ለስ ይሁን ፖይንት ይኑረው አያውቁም ው ንቀትም ሊከተል ይችላል። ለምን በሁሉ ነገር የምትስቅለት ከመሰለው ሰው ግሪን ላይት ያሳየሹ ና ላናግ ና የፈለግከውን ነገር መብት ነው ምናምን የሚል ትርጉም ስለሚሰጥ እና የአይን ፍራቻን ለማባረድ ሲሉ ሰዎች የሚወስዷቸው እርምጃዎች ሌላ ጦስ አላቸው። እኔ ጌሎን ነበር ማለት ነው። የወንድ ከንፈር እያየው ሳላስበው ደግሞ ከንፈር ይልሳለሁ። ያጥሯዋል። አፍንጫ ግን የተሻለች ናት ይባላል እና ፍርሃት ያለባቸው ወገኖች፣ ወንድም እህቶች፣ አፍ ነው ምን ነው አፍንጫ በማየት አባርዱት። ቆይ እና ለጊዜው አፍንጫ ማየት የተሻለ ነው። አፍንጫውን ስታየው ከንፈርን ብትልስም አፍንጫውን ልትልስ እንደሆነ አይሰማውም፣ እና ምንም ሲግኒፋይ እንትን አያደረግም። አሁን አጋጣሚ እያወራዎች አፍንጫሽ ነበር እያየ ከዛ ግን መልሶ አይነሽንም ማየት አያስፈራ። ግን ምን እየሞከርኩ ነበር መሰላችሁ? ሰው እያየው ሰው ጋር እየተያየው አይን ላይ ሰውየው ማስፈራራት ከፈለግኩ አንድ የማደረገው ነገር አለ ማስፈራራት ሳይሆን ልካ ምን ሌላ አማርኛ ለምን አረጋ? አዎ ውስጥ ያለውን ሰውዬው የማወቅ ከፈለግኩኝ እንዴት እንደሆነ ማድረግ እንደማልችል አላውቅም። ካለ ያችኛው አስተያየት ማለት ምን ማለት ናት? ሶኬት መንቀል ይችላል። የሰው ልጅ ከልቡ ላይ እኔ የገረመኝ ደግሞ እሱ ሰው በልቡ ያየዋል፣ ያያል። ማለት በኢሞሽኑ ያያል፣ በስቶሪ ያያል። የሆነ ነገር ብቻ የሆኑ ስቶሪዎች አሉ። ሚስቴን እያለ ልጄን እያለ የሆነ ስቶሪ ነው፣ የሆነ ጥቅም የሚሰጠኝ አንዱ ሰውዬ ላይ ሊሆን ይችላል ግን ያንን ስቶሪ መንቀል ይቻላል ሰው ላይ በጣም እኮ የሚገርመው እሱ አደለም ከስሜቴ ሶኬት ላይ አይኔን መንቀል ቻልኩ ማለት ዘ ዌይ አይ ሲ ቲንግስ በኢሞሽን በስቶሪ ነው አይደል እሱም መንቀል ቻልኩኝ ማለት ፑፒሉ ነው የሚሰፋው አይደል? ሳረገው ቅድም አይተሻል። አሁን እያየዋት ያለው ትረዲት በስሜት ዓይን፣ እናንተ ላወራ ስሞክር በስሜት ዓይን፣ ስሜት አልባውን ዓይን አሁን እነሱን ካየውኝ እስቲል አልችልም። ወደ ተፈጥሮ ዞርሁኝ አለ፣ ወደ ዛፍ፣ ወደ ቅጠሉ፣ ወደ መሬቱ፣ ወደ ጣሳው፣ ወደ ኮርኒስ ምናምን መንቀል አልችልም። ሰው ላይ ብቻ ነው የሚቻለው። ለዚህ ምን ብዬ የነበረ ሳወራ የነበረው። እነዚህ እኔ ናቸው። ተፈጥሮ እኔ ናት። ለምን ሁሉም ነገር የወጣው ከመሬት ነው። ከአብቄ ያላት ምድርን፣ እጽዋቶችን፣ እንስሶችን ያወጣችው እሷ ናት። እኔንም ያወጣኝ ያወጣች እሱ አይደለችም። እኔን ያወጣችኝ ያወጣኝ አካል ፈጣሪ ነው። እሱ በእጁ ከአፈር ውስጥ አወጥቶኛል። ስለዚህ እኔን ናቸው እነዚህ ተፈጥሮዎች። በአንድ በአንዲቷ መሬት በኩል እንነካካለን፣ እንገናኛለን ስለዚህ ከእኔ መንቀል አልችልም። እኔ ነው እዚህ ጋር ያለችው አረዴት ልጄ ስምንት ቢሊየን ህዝቦች ግን እኔን አደሉ የተነጠለ መልክ አለው ሰው ልጅ ብቻ ከእንስሳም ላይ መንቀል አችል ዊዛውት ኢሞሽን ማየት አትችል። እንስሳ እንስሳም እኔ የእኔ ሻክ አለው። እሱም ከአፈር ነው የወጣው። አንድ ናችሁ፣ በአፈር በኩል አንድ ናችሁ። ደመ ነፍስ የሚባለው ሁላችንን የሚቋጥረን እኔ ክፍል አለ እና እኔን ናቸው ከእኔን ነው ረዴት ግን፣ እኔን አረለች የራሷ እኔ ያላት ሰውን ማለት ናት ኤግዚስተንስ እና ከረዴት ሶኬቱን ልንቀለው ስል ኢሞሽን ልንቀለው ስል እሷን የማይበትን ስቶሪ ላጥፋው ስል ይፈቅዳል፣ ውስጤ ልቅቅ ያደረገዋል፣ እና ፑፒሉ ይሰፋል። አይ ዶንት ኖ ሄር ሬሳ ነው የምመስለው ትንሽ የሆነ ድርቅ ይላል። እና ብዙ ሰዎች እንደዚህ አይነት ሶኬት ነቅለው የሚኖሩዋል ዊዛውት ኤኒ ኢሞሽን ነው ሰው የሚያዩ ሁሌም ማለት ነው። አዎ ኤቭሪዴይ። እና እኔ እኚ ከእናት አልመጡ ያሳደጋቸው ማህበረሰብ አባትና የለም እንዴት ሆነ? እና ማየት ይከለክለኛል ውስጥ ሄደ ሮንግ አተያቸው እኚህ ሰዎች ይለኝ የሆነ ሬሳ አማኝ ነው የሚመስለኝ የመጀመሪያ ድርጊት፣ ከዚህ በፊት አውርቼዋለሁ። ሬሳ ጋር ስቴጅ የመጀመሪያ ድርጊት አይኑ መሸፈን ስራሽ ፊልሞች ላይ ምናምን አይታችሁ አታውቁም? የመጀመሪያ ድርጊት አይን መሸፈን ነው። አባት ለምን አይኗን ገልጠህ ማየት ማለት አትችልም። ፊልም ማለት እንትኑን አለመኖሯን እናውቃለን እና ልክ ያርዳል፣ ያርዳል የሆነ ከፍተኛ ፍርሃት ነው የሚጨምረው። ባለፈውም ብየው ነበር የሆነ ፖድካስት ላይ ከአስር ሰዎች መካከል አንዱ ሬሳ ባረገው በአንድ ከአንድ ሰከንድ ወይ ከሁለት ሰከንድ በፊት እንደሱ አይነት ፖዚሽን ውስጥ ቢቀመጡ ሬሳውን ወዲያው ያወጣዋል። አስቴ ዲታችድ ነው ኢሞሽን የለው በስቶሪ አያይም ማለት ነው። አያይዤ በቀደ የትላንቱን ቪዲዮ ላውራላቸው የአይን ጉዳይ ውስጥ ነው ያለው። አይን መፍራት የወል ባህሪ ነው ምናምን አይነት ነገር እያወራሁ እና እንዴት ከዛ ሶኬ መንቀል ይቻላል። ትናንትና በአይናችን በኩል የሆነ ስቶሪ ስንጫወት ነበር። ጎርደን የሚባል የረዴት እህት ባል ቨርቹዋል ሪያሊቲ ይዞ መጥቶ፣ ቪአር ቨርቹዋል ሪያሊቲ ቪአር ሲባል ነበር እና እሱን ለብሰን ሁላችንም ስንቀየር ነበር። ሪያሊቲው አለ፣ ቨርቹዋል የሆነ ሪያሊቲ ውስጥ ገባን እና አይኖ እዛ የት እንዳለው ጆሮዬ ይነግረኛል። አይኔ ግን ሌላ ስቶሪ ውስጥ ነው ያለ። ያ ስቶሪ ሊፍት ውስጥ ሆኜ ከሊፍት ወጥቼ እንደ ሄድ ነው የሚያደርገኝ። ሊፍት ወር ላይ ሲነሳ ያለው ስሜት ኢቭን መሬቱ ምንም ከእግሬ ስር ሳይሄድ ስሜቱ ሰውነት ይወስዳል። ከዛ አጋጣሚ ሆኖ እኔ ደግሞ ሳላውቀው ከውጭ ሆኜ ሊፍቱን ነካሁት እና ሊፍቱ ሲሄድ እኔን ያነሳኛል፣ ግን በውጭ ነኝ፣ እግሬ መሬት አለ። አካሄዱ ግንቡን አየዋል እና ው ስለበር ቪዲዮን ታዩታላችሁ። ምንድን ነው የሆነው? በአይኔ በኩል ስቶሪ ገባ። እግሬ እኮ ያውቃል መሬት ላይ እንደሆን፣ ጆሮ ያውቃል። ትልቁን ግን የኢሞሽን ሰንሰለ እንትን የያዘው ገመድ የያዘው አይን ነው። በሚገረሽ መንገድ አይን ጆሮ ወደ አይምሮ የሚወስድ ሰርኪዩት ወይም ኒውሮን ወይም ነርቭ ሲስተም ይኖሯል። አፍንጫ፣ ሌሎችም ኦርጋን። አይን ግን እራሱ አንጎል ወጥቶ እንደሆነ ታውቃለሽ። እራሱ የአንጎል ክፍል ነው። እንደዚህ ፎቶን አሳያቸዋለሁ። ቪዲዮ እንደዚህ አንጎል እራሱ እያየ ነው ወጥቷል። እና ሌሎቹ በገመድ ነው የሚገናኙት። እሱ ግን እራሱ ነው ያለው ወጥቶ ማለት ነው አይኔ ነፍስ ምናም መስኮት ናት እንደዚህ የሚል አይነ ስውሮች መስኮት የላቸውም ማለት ነው ወደሚለው እንዳይወስደን እንጂ፣ አይኔ ነፍስ መስኮት ናት የሚል ባል ብሂላል እና ሁላችንም በዛ በኩል በስቶሪ ስለምናይ ስቶሪው ሊፍት ህንጻ ወደ ላይ መሄድ ምናምን የሚሉት ስቶሪዎች አይምሯችንን ሲጠልፉት ሪያሊቲው እንዲናይ ያደርገዋል። በእግሩ ቆሞ እንኳን መሬት ላይ ስክሪም ማድረግ እንጀምራለን። ፋይት ማድረግ እንጀምራለን ሬዚስት ለማድረግ እንሞክራለን እንደዚህ የቄብ ዶሮ ሊያሻፍድ እንደሚሞክር አውራ ዶሮ እንዲህ ክንፋችንን ኩፍ አድርገን ሬዚስት ለማድረግ ምናምን ለመያዝ አንዳንድ ሰዎች ግን ለምሳሌ እኔ ጌም ዞን ነበረኝ አንድ አመት ነው የሰራሁት በትንሹ አምስት ሺህ ሰው አገልግያለሁ አምስት ሺህ ሰው መቶ ሊያቅ ይችላል ከአምስት ሺህ ውስጥ ሀምሳ ሰው ገደማ ይሄ በስቶሪ አያይ እና እፈራቸዋለሁ። ታይሚ ስቶሪ የላቸው ስቶሪ አይዛቸውም። የአይናቸውን በአይናቸው በኩል የሚገባው ሪያሊቲ ዲና የማድረግ አቅም አላቸው ማለት ኦ ኢትስ ፌክ ስለው ይሰማኛል፣ አሉ ሰውነቴ። ማለት እንዴት ነው? ስቶሪ እኮ ነው። በስቶሪ አይን ነው የምናየው። አሁን ዝም ብሎ ይሄ ቤት ገዳ ነው ያለሁበት ሻይ ምናምን የሆነ ነገር ካላዘዝኩ ዝም ብዬ እንዲህ ብንበጨበጭ ደስ አይላቸውም። ከዛ እዚህ ጋር ሰው ቁጭ ብሎ ይሄን ማውራት አልፈልግም ወይም አልችልም፣ ትክክልም ስላልሆነ የእኔ ሐሳብ ይሄ አየር የጋራ አየር ቢሆንም የእኔ መያዝ አልችልም፣ የእሱን ጆሮ። እንደዚህ እንደዚህ አይነት ስቶሪዎች አሉ፣ ኖርሞች አሉ። ባለፈው ነግሬሻለሁ አንድ ሶማሌ መጥቶ አንድ ጠረጴዛ የተቀመኩበት ላይ ሰው አለ ምናምን የለም ሳባ አደረገ እና ቁጭ አለ ሌሎች ወንበሮች እኮ ባይኖሩ ኢትስ ኦኬ ቶሌሬት ያደርጋል፣ ስቲል ስቶሪ እየሰራ ግን። እሱ ሌሎች ወንበሮች እያሉ እኔጋ ነው መቀመጥ የፈለገ። እዛ ጭራሽ ደውሎ የሆነ ሰው ጠራ። እኔ ተነስቼ ሚሄድ ራሱ ሼም ያዘኝ፣ እኔ አፈርኳ እና እንደምንም ተነስቼ ተምፏቅቄም ቢሆን ሄድኩኝ። ያ ጓደኛው መጣና ተቀመጡ። አሁን ኖርም ነው፣ እንትን ስቶሪ ነው። እንደዚህ ልክ ነው እኮ ወንበር ነው መቀመጥ ይችላል። ያስቀመጡት እንዲቀመጥ ግን ስቶሪ አለ። ይሄ ጠረጴዛ የእኔ አይደለም የከራዮቹ ነው ወይም የሆቴሉ ነው። ስለዚህ ሼር ማድረግ ይችላል መብቱ ነው ማለት ነው ማለት እኚህን እኮ ነገሮች ጠፍተውብኝ አይደለም። ግን ልክ አይደለም ስቶሪ አልጋ ላይ ባለትዳር አልጋ ላይ ገብታ አትቀመጥ የሚለው ስቶሪ ነው ቅዱስ የሱን የጣሰቀን እኔ ውስጥ ስሜት ለውጥ ይመጣል። ምንም አውቃለሁ እኮ ከአንቺ ጋር መፈላለጉስ ገብታችሁ እንዳልሆነ እዛ አልጋ ላይ ፊቴ ምንም አታደርጉ፣ ባልኖርም ራሱ ማለት ነው። ያንን ሳላው ግን ስቶሪው ካች ያረገኝ፣ ዊዛውት ስቶሪ አናይ አይናችንም፣ ይሄው በስቶሪ አንድ አንዳንድ ሰዎች ግን ምንም ስቶሪ አንድ አንድ ሰው አሳያቸዋለሁ እዚህ ቪዲዮ ላይ ምንም ይጨፍራል፣ እንደዛ በቃ የሆነ ጩጬ ማለት ነው። ምንም ስሜት አይሰጠው እና ኦኬ፣ እንዴት ነው እሱ ነገር ምናምን ላለው ማለት ነው። ከአዋቂ እስከ ህፃን በእንዲህ አይነት መንገድ ሽንት በሽንት ይሆናል። ደግመህም ብታረገው ስለምታውቀው አረና ጎርደናውን ደግሞ እያደረገው መልሶ ይፈራል። በጣም በጥንቃቄ እንዲሄድ ይነግረዋል እና አይን መፍራት እዛ ውስጥ ያለውን ሰውዬ ካለማወቅ የሚመነጭ የተነጠለ ዓለም ነው። ይሄ ራሱን የቻለ ይሄ ዓለም አንድ ነው፣ በቃ ለአንድ ህግ ይገዛል። ይሄ ዓለም በቃ መሬት የምትስበል በቀደም ያልኩሽ ኢንትሮፒ ነው መጣልኝ ኢንትሮፒ የሚባል ወደታች ብቻ አይደለም፣ ዓለም የምትስበው ታውቂያለሽ። ወደ ጎንም ትስባለች። ወደ ጎን ማለት ሁሉ ነገር ወደ ሙቀት ነው የሚሄደው። በረዶ ብታረጊ ቀዝቃዛ በረዶ ብትይ፣ ቀስ እያለ ወደ ሙቀቱ ይገባል። ያ ሙቀት ታዲያ ለምንድን ነው ምግብን ማያበስልን? ይሄ አየር አየር ዓለም ወደ ሙቀት የምትሄድ ከሆነ በድስትም ያለው ምግብ በሙቀት የተነሳ ለምን ይበላሻል? ኢንትሮፒ የሚባለው ይሄ ነው። ዓለም ህግ አላት። ራሱ ወደ ሆነ ሞመንተም ትወስደዋለች ወደ ሆነ አይነት ተመሳሳይነት የወቅት አቅም አለ። ክረምት ላይ በቃ ክረምት ነው፣ በጋ ላይ በጋ ነው። አለም የራሷ ስቶሪ አላት። ያው ፀሐይ በዚህ በኩል ሆና ነው ምናምን ይባላል፣ ግን ስቶሪ አዎ። እና ያ ወደ ጎንና ወደ ላይ ወደ ታች ያለው ስበት አለም እንድናቃት አልሆኗል። በቃ እናቃት አለ እኛን ነገር ናት። ያው እሱን በቴክኖሎጂ አውሮፕላን ሰርተን ፍሪጅ ሰርተን ምናምን እናጣፈዋለን ግን እስቲል እናውቀዋለን። ይሄ አውሮፕላን ነው አውሮፕላን በዚህ በዚህ ሙሉ የፍላይት ዳይናሚክሱ ባይገባን እንኳን የሆነ የሆነ ነገር እናውቃለን። አውሮፕላን ምናምን ነው እ አንድ ሰው ዝም ብሎ እየበረረብና ይሆን ልክ አይደል? እና ይደነግጣል። ውስጣችን የዚሳ እና የሆነ የሆነ ነገር ስናይ እና እኚህ ህጎች ስለሚከበሩ ውጪ አንድ ያደረጉናል። ስለዚህ ተፈጥሮ

እንደዛ እንደዛ አይነት ነገሮችን የሚያደርጉ ሰዎች አሉ። ሞር ኤጎአቸው የለም ኦልሞስት ሰልፍለስ ናቸው ማለት ነው። ኤጎ ካለብሽ ውሻ ያይሻል ውሻ ሴንስ ያደርግሻል ውስጥ የሆነ ሰው አለ እያለ እንትን ሰልፍለስ አደረግሽ። ሰልፍለስ ከሆንሽ አይነካሽም አይነካሽም፣ ዝም ብሎ ያይሽና ዝም ብሎ ያልፋል። ራሱን እንደማየት ነው አላቸው ውስጥ እኔነት አላቸው እኔ የሚሉት ክፍል አለ። እኔ በጣም ቶሎ ቶሎ ውሻ ሴንስ ያደረገኝ ነበር። ከሰው መሀል ነጥሎ እኔ ሊያሯሩት ይችላል። እና ሞር እኔ ኤጎ ስለነበረብኝ እኔ የምለው ክፍል ውስጤ ስለነበረ ሰልፍ ነው እሱ ኤጎ አይደለም። ኤጎ የእኔ ነው ቅጥሩ ነው። ውስጡ ሰልፍ አለ። እና ያን ክፍሌን ፊል ስለሚያደርገው ማን ዛ ያለህም አይነት ቼክ አፕ አለ። አሁን ሞር ሰልፍ ለስም መሆን ይችላለሁ። ኤጎ ኤስቲም መሆን ይችላል። ልክ እንትን ዲ ታች አደርገዋለሁ። ቅድም ለቀዋለሁ። ውስጤ እንዳል ዝም ብሎ ዊዛውት ስቶሪ ለማየት ነው እና ልክ እንደዛ የምናደረግ ከሆነ ዊዛውት ስቶሪ የምናይ ከሆነ ሰልፍለስ፣ ለምን ግን በስቶሪ የምናይ ከሆነ ግን እኔ ያለንና ኤጎ ያለንና እንትኖች ይይዙ እና እናስቃለንም፣ እናዝናና- አሁን እኔ አዝናናኋችሁ ሞር ኤጎ ስላለኝ ነው። ሴፍ መሆን ይፈልጋል። መውደቅ መሞት ምናምን አይፈልግም። የሚታገል ክፍላል እና ፊል ያደርገዋል። ፊሊንጉ የኤጎ ነው ማለት ነው። አፈቀርኩኝ ሲል የሆነ ሰው የተነጠለ የማፍቀሪያ መልክ እና ማንነት አለው ማለት ነው። ተፈቀርኩኝም ብሎ ሲጮህ ሲደሰት፣ ትንንሿ ነገር ስትጎላበት እኔ አለው ማለት ነው። ሰው ሰልፍ ለስ ሆኖ ማፍቀር አይቻልም። በነገርሽ ላይ ወደ ሌላ ድረስ እንዳለን እንጂ ሰልፍ ለስ የሆኑ ሰዎች ተፋቅረው የሚወልዱት ልጅ ኤጎ እንደሚፈጥርባቸው ታውቂያለሽ። ስታውስ ስትሆንም እራሳቸውን አያዩ እሱም እሷን ነው የሚያዩ እሷም እሱን ነው የምታዩ በመሀል ልጅ ሲመጣ ልጁ ኮምፕሊት የሆነ እንትን ነው የሚፈልገው፣ አቴንሽን አቴንሽን ሁለቱም አቴንሽን መሰጣጠት እንጂ መስጠት አይችል። ሳይቀበሉ መስጠት አይችል። ልክ የዛን ሰዓት ሲሆን ኮንሽየስ ይሆናል። ያን ጊዜ ይተያያሉ። ይህን ያልሰጥች የለን አንቺ፣ ይህን ያላሰች ምናምን፣ ያቺ ያወቅ፣ የዛን ሰዓት ሂሳብ መሰላላት ይጀምራል። እና ሰልፍለስ መሆን ሪስኪ ነው፣ ግን በጣም አደገኛ ፍቅር የሚሰጥ ይመስላል ለጊዜው። አንኮንሸስ ስለሆነ ፍቅር፣ አንኮንሸስ የምንሆንበት ቦታ በቦታ እኔ ከአንቺ ጋር አንድ ነው። እንጃ ያው እንግዲህ ሀያ አራት ሰዓት ሀያ አራት ሰዓት ለስንት ወር ምናምን አብረን ብንሆንም እኔ ብዙም አይደብረኝ። እኔ አራት ሰዓት አብሬው መሆን የምችለው ሰው ብዙ የለኝ። ብዙ ሳይሆን በቃ ቅዱስ ነው። ምናልባት የሆነ የሆነ ሰዓታት ከዛ በላይ

ትሩዝ ምናምን ይላል እንግሊዝኛ። ትንሽ አፈር ስትል እንግሊዝኛ ቀርቀር ታደርግና ትወጣለሁ። ኦ ቤቢ ያ ውሽት ምናምን የሚባለው የምትሉት ስታፍሮ አይደል? ምን ፊልም ነበር ያ? ምን ገርል ነው ፊቷን ቤቢ ገርል ፊቷን የምትሸፍነው? ማፈር የተፈቀደ ባልሽን እንኳን እየተራከብሽ የተፈቀደ ልሽ እንደሆነ አታስብ ነውር ብልግና ነገር እያረግሽ ነው። እና ያ ያ ሼም ስላለ ምናምን እንጂ ሼም ሲመጣ ያው ቋንቋን ቀይራለን የሚለውን ወደዚያ ያመጣች እና እሷ ጋር አሁን ሰልፍለስ መሆን እችላለሁ፣ አንኮንሺየስ መሆን እችላለሁ። ግን ሰልፍለስ አረፍ ፍቅራችን እኔ ያለው እና እኔ ያለው የጋራ እኔ ያለው ይቺ ደግሞ ወንጌል የጋራ አንጎጃስ የምንሆንባት ደግሞ ቦታ ናትች። የባይሉ ወንጌል የማቴዎስ ወንጌል ታውቃላችሁ፣ የሉካስ ወንጌል። እቺ የባይሉ ወንጌል የጎይ እኮ ነው። እንደዛ አይነት ነገር ይመቸዋል ጠዋት ጠዋት። አይን መፍራት ኖርማል ነው ጤናማ ነው። ለምን ሰው አለ እዛ ውስጥ እቺ ዓለም እኛ እኛናት እቺ ዓለም እና ማለት እጽዋት እና እንስሶቹ ሌላ ምን አለ እኛ እናቸው። በቃ እኛ እናቸው ሁለቱ ሶስታችንም ያወጣቸው እቺው ምድር ስለሆነች ሁለቱንም በጌታ ቃል ነው አድርጊ ተብላ ነው ያደረገችው። እኛን ግን በቃሉ ሳይሆን በእጁ ይሰራ ትንሽ ለየት የሚለው ከዚህ ከዚህ እቺ ዓለም ደመነፍስ ትንሽ ለየት የሚለው ደመነፍሳችንም ኢንተሌክት ስላለው ማለት ነው እጁ ነክቶታል። ሌሎቹ እጁ አልነካቸው በቃሉ አዘው ነው እኛ ጋር ግን እጁ ተሳትፏል። እና የእጁ ስራ ስለሆን ሞር ወደሱ እንቀርባለን። ደመነፍሳችን እንደነሱ አንኮንሸስ አይደለም። ሞር እጽዋቶች አንኮንሸስ ናቸው፣ ሞር ሳይሆን አብሶሉት አንኮንሸስ ናቸው። እንስሶች ደመ ነፍስ አላቸው፣ የተወሰነ እውቀት ያለው ነፍስያ ደም አላቸው፣ እውቀት ያለው። እኛ ደመ ነፍስ አለን፣ ግን የእኛ ደመነፍስ ከእንስሶች ትንሽ ለየት ይላል። ኢንስቲንክታችን አስተዋይ ወፍ አስተዋይ አይደለችም እንላለን፣ ግን ጎጆ ትሰራለች። እናቷ አስተምራት? አረ ኢንስቲንክቷ ውስጥ ትንሽ እውቀት አለ፣ ትንሽ የተሰጣት። የእኛ ኢንስቲንክት ውስጥ ደግሞ ምን ያክል ሊኖር እንደሚችል፣ ደመ ነፍሳችን ውስጥ። ከዛ ደግሞ ነፍሳችን አለች። በነፍሳችን በኩል አሁን ሴትዮዋን የራሷ ሶላላት አሁን ይህንን የማወራውን እኔ የማይበት ትርጉም አለ። እንዴት እያወራው እንደሆነ ምን ሊሰማሽ እንደሚችል ምናምን የሚገምት ክፍል አለኝ። አሰለችዋት ኮንፈርት ሰጠዋት ምን ላይ ናት ምናምን ለግምት የተተዋል። ለምን ይህን ስትለኝ ይህ ተሰማኝ እያለች አቀጥም። ስለዚህ እኔ ነኝ ፊል እያረኩ ነው፣ ስካን እያረኩ እሷ እኔ ናት። አሁን ሰብኮንሸስ ነው የሚያወራው፣ ደመነፍሴ እንደማለ ኢንስቲንክቴ። እና ወደ አንቺ ሲመጣ እኔ አየዋለሁ ግን አም ኮንፈርታብል እውነት ማጥለያዬ ስለሆነ ወደ እውነቱ ገፋዋል። ማስተዋሌ እንትን የምንድንነው ደመ ነፍሴ ሲመጣ ወደ እውነቱ በእውነት አጠለዋል። እውነት ካልነካው፣ አዎ እዛ ጋ የሆነ ተለየ። ጥቅም ላገኝ ከሆነ ጥቅም ከሆነች ጋይዲንግ ፕሪንሲፕሉ ይስትብኛል እና ሪያሊቲን በደንብ ማየት አልችልም። እኔ ተነጥዬ የማየው እኔ ሰብኮንሽንሴ ሲመጣ እኔ ለማየት እንዲችል የሚወጣውን ነገር እውነት ነው። ማጥለያው ጥቅም ከሆነ ትንሽ ብለሪ ይፈጥርበታል እና አያየውም የሆነ አገኘሁኝ የሆነ ነገር እያለ በጥቅም የሆነ ነገር ጌን ለማድረግ በመፈለግ ኢንቴንሽን ሲደረግ፣ ስለዚህ እኔ ስላላት ስላለኝ። ኢቭን እኮ እግዚአብሔር እንኳን ያከብረዋል። ያንን መጥቼ አንኳኳለሁ ይላል። አይገባም እሱ እንኳን መብት የለውም። ቃሉን እንደዚህ በቅንፍ ውስጥ አደረገውና መብት የለውም። ቱ ዛት ኤክስትሪም መብቱን እንዲያጣርጉ ነው ሰው ልጅ ሰጠው። አብሶሉት የሆነ ነፃነት አንኳክቶ እጅን ወደ ውሃ ወደ ፈለግከው ክተት ዋጋ እንኳን ቢያስከፍለኝ አዳምን ሆነ ዋጋውን ከፍላለሁ እንጂ አንተን እጅህን አልይዝም ብሎ ይህን አብሶሉት የሆነ ዲቪኒቲ ነፃነት ሰጥቶታል። እና ያቺ እኔ እንኳን በእኔን አንቺን አውቃለሁ ጠንቅቄ ማለት እግዜር፣ እንኳን በአንቺ ቴሪቶሪ ውስጥ ፓሲቭ አክቲቭ የሚሆነው ኢፍ ዩ ሌት ኢን ኢቨን ቋንቋ አደለም ተቀብዬሃለሁ ጌታዬ ወደ ህይወቴ ግባ እቺ ምን ተረትናት ሊልሽ ይችላል ድርጊት አድርገሽ ንገሪኝ በድርጊትም ሁለተኛ ሌር ይፈልጋል ይሄ የሰብኮንሸሱ ማለት ነው ኮንሸስሊ ሰዎች ጻድቅ ለመሆን ይሞክራሉ ይጠይቃሉ ግን የኮንሽስ ጉዳይ ብቻ አታውራኝ እዚህ ውስጥ የሰበሰብከው ስቶሪ አይደለም እዛ ስቶሪ ውስጥ መግባት ስለማይችል የዚህ ዓለም የዚች ዓለም ነገር ስላለ እና በአጭሩ ሰው አይን ቢፈራ አይፈረድበትም ለምን እያየ ያለው ሌላ ዓለም ሌላ ዓለም ዊች ይዝ ጌታ ያለበት ሌላ ዓለም። እዚህ ውስጥ እዚህ ውስጥ ሌላ ጌታ አለ፣ እና እቺ ዓለም ግን ጌታዋ አይታይም። በቃ ህግ አላት። ሁለት ጌቶች አሉ። አቅድም ኢንትሮፒ እና ግራቪቲ ይላሉ። ታስራለች። ከዛ ውጭ ለመሄድ ፈጠራ ይፈልጋል። እሱን ደግሞ እናውቀዋለን፣ በስቶሪ እናየው። ስለዚህ ኖርማል ነው። እቺ ዓለም ባልፈራት፣ ሰውን ግን ፍራው። እንዳውም ካርሊውን ግን ስላላ ያስኩት ነው እንጂ ሰው እንዴት እንደሚያስፈራ የጻፈበት የሆነ ክፍል አለ። በቃ ሰዓቱም እየሄደብን ስለሆነ እንጂ፣ ቻው። እና አትፍሩ አልልም። ነቅላችሁም ተያዩ። አዎ፣ ደሞ ትክክል አታድርጉ። እሺ፣ ይሄ ሀንተር አይ ደሞ አለ ሀንተር አይ በቃ የለም ትክክል አድርጎ መላቅጥ የሚያጠፋብኝ ሰዋል። እሱ ደግሞ አሁን ደስ አይለኝ። ከምን ከእሱ ነቅሎ ነው እያለም እያለም እንዴ ልበልሽ አንድ ክላይንት ነበረችኝ፣ አረጋ የዘመዴ እሱ። አሁን የው እንደዚህ፣ ለምሳሌ እንደዚህ ስል እዚህ ጋር አይኖ አያዩ እንደዚህ ነው። ውሃ ስትቀዳም እንደዚህ ነው የምትቀዳው። ሁሉ ነገር ስታደርግ፣ እንደዚህ ውሃ ስትቀዳ እንደዚህ ነው ለነሱ እንዲያዩ። ተቀመጪ ምናምን ሲላት ወንበሩን ወንበሩን አታይም፣ እሱን ነው የምታየው። የእሷ ስቶሪ እንደዛ ሊሆን ይችላል። ሰውየው የሚሰማው ግን ስሜት ያርል አታምነኝም እንዴ ነው አሁን እኔ ስንጫወት ለምሳሌ ወንበሩን እያየው ነው። አሁን ይሄን ሳውራ አሁን ተርባየው ይህን እያወራውኝ እንዲህ ማለት እንትኑን አደናቅፈውም። አንድ ልጅ ደግሞ እሱ ሁሉን ይከተላል፣ አራቱንም ነገሮች ስለው እንደዚህ ያያቸዋል እና አልሰማውም። ማና ማን ናቸው ስለው እዚህና እዚህ እያየም ከዛ ቆይ ውርድ ሆነብኝ ነገር አር ዩ ዱይንግ ኦን ፐርፐዝ አልኩት። ምንድን ነው ይሄ ሆን ብለህ ነው የምታደርገው አልኩት። እንደዛ አይደለም እደሚደረገው አለኝ። አታርግ እንጂ ምጥነት ይፈልጋል። ይሄኛው አለማመን ነው የሚመስለው ዝም ብሎ ስቴር ሲያደርግ፣ ይሄኛው ደግሞ እንደ ማለት ይሄኛውን ቋንቋ ልሰጠው አልችልም። ግን አንተ ጋር ያስቋርጣል። በጣም ነው የሚያቋርጠኝ መቼ መሰለ ስለው እያለ ነው እጄ እንደዚህ እንደዚህ ብያለው። ጠረጴዛው እነካካለን እኮ ስናወራ እንደዚህ ሳረግ እዚህ ጋር ነው የሚያየው እንዴ! ጨነቀኝና ከዛ ያስተካከላለሁ ምናምን ብሎ ሞር ይሄንን ስትዩ ደግሞ ኮንሽስሊ ሊያስተካክለው ከሞከረ መልሶ አንተሩን ነው የሚያ አንተሩን ሲሆን ደግሞ ትክክል አ እና እንሄድበት ለማንኛውም አይን እንደዚህ ፍሉይ ዳርጉ ተጫወት ማማ